ቀደምት የቤተ ክርስቲያን ሥርዓትና ትምህርት፣ የቀሌምንጦስ ዘሮሜ የመጀመሪያ መልእክት ወደ ቆሮንቶስ ሰዎች ሥነ መለኮታዊ ትንታኔ። ክፍል ሶስት። ኤ ክርስቶሎጂ፣ የክርስቶስ ትምህርት። ይህ ክፍል በቀሌምንጦስ አንድኛ መልእክት ውስጥ የቀረበውን የኢየሱስ ክርስቶስን ማንነቱንና ሥራውን ያለውን ግንዛቤ ይመረምራል። የክርስቶስ ማዕከላዊነት፣ ክርስቶስ በቀሌምንጦስ ሥነ መለኮት ማዕከላዊ ቦታን ይይዛል። እርሱ ታሪካዊ ሰው ብቻ ሳይሆን በእግዚአብሔር እና በሰው ልጆች መካከል የመዳንና የእርቅ መለኮታዊ መንገድ ነው። ቀሌምንጦስ ከጌታችን ኢየሱስ ክርስቶስ ከብሎ በተደጋጋሚ መጥቀሱ የክርስቶስን አስፈላጊነት እና እንደ አማላጅ ያለው ሚና አስንጋት ይሰጣል። ከአንደኛ ቀሌምንጦስ የሚደግፉ ምዕራፍ ማጣቀሻዎች እና ጥቅሶች ምዕራፍ አንድ ሙሉ ጥቅስ በሮሜ የምትኖር የእግዚአብሔር ቤተ ክርስቲያን በእግዚአብሔር ፈቃድ በአምላካችን በኢየሱስ ክርስቶስ ለተጠሩና ለተቀደሱ በቆሮንቶስ ለምትኖር ለእግዚአብሔር ቤተ ክርስቲያን ከሁሉን ቻይ ከእግዚአብሔር በአምላካችን በኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ይህ የመክፈቻ ሰላምታ ወዲያውኑ ኢየሱስ ክርስቶስን ከእግዚአብሔር ጸጋና ሰላም የሚገኝበት አማላጅ አድርጎ ያስቀምጠዋል። ከ በኢየሱስ ክርስቶስ ከ የሚለው ተደጋጋሚ አጠቃቀም ያለውን ወሳኝ ሚና አስንገት ይሰጣል። የሚደግፉ የመጽሐፍ ቅዱስ ጥቅሶች እና አስተያየት ዮሐንስ 14፥6 ሙሉ ጥቅስ፦ ኢየሱስም እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። አስተያየት፦ ይህ ጥቅስ ኢየሱስ ራሱ ወደ አብ ብቸኛው መንገድ ስለ መሆኑ ያለውን ልዩ ሚና ግልጽ እና ቀጥተኛ መግለጫ ነው። እንደ ኬ መንገድና እውነት ሕይወትም ኪ ያለውን አስፈላጊ ባሕሪ አጽንዖት የሚሰጥ ሲሆን በመዳም ውስጥ ያለውን የማይተካ ሚና ያጎላል። ይህ ጥቅስ ክርስቶስ ወደ እግዚአብሔር የመድረሻ ብቸኛው መንገድ መሆኑን አጽንዖት ይሰጣል። ኦ የሐዋርያት ሥራ 4፥12 ሙሉ ጥቅስ መዳንም በሌላ በማንም የለም፣ እንድንበት ዘንድ ከሰማይ በታች ለሰዎች የተሰጠ ሌላ ስም የለምናኪ። አስተያየት በጴጥሮስ ይህ መግለጫ መዳን በኢየሱስ ክርስቶስ ብቻ እንደሚገኝ በብርቱ ያረጋግጣል። ከእንድንበት ዘንድ ከሰማይ በታች ለሰዎች የተሰጠ ሌላ ስም የለምናኪ የሚለው ሐረግ የክርስቶስን በመዳን ውስጥ ያለውን ልዩ እና ብቸኛ ባሕርይ አጽንዖት ይሰጣል። ይህ ጥቅስ በእርቅ ዕቅድ ውስጥ የክርስቶስን ማዕከላዊነት ያጠናክራል። አንድ ጢሞቴዎስ 2 5 6 ሙሉ ጥቅስ፣ እግዚአብሔር አንድ ነውና በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ አለ እርሱም ሰው የሆነ ክርስቶስ ኢየሱስ ነው። እርሱም ለሁሉ ቤዛ ራሱን ሰጠ። ይህም በገዛ ጊዜው ምስክር ሆነ። አስተያየት ይህ ክፍል ኢየሱስ ክርስቶስን ከ በእግዚአብሔርና በሰው መካከል ያለው መካከለኛ ከብሎ በግልጽ ይለያል። ይህ በኃጢአት የተፈጠረውን ክፍተት በማስተካከል ያለውን ልዩ ሚና ያጎላል። ክው ለሁሉ ቤዛ ራሱን ሰጠኪ የሚለው መግለጫ ከዚህ በታች በዝርዝር የሚብራራውን የመሥዋዕቱን ባሕሪ አጽንዖት ይሰጣል። ክርስቶስ ለኃጢአት መሥዋዕት መሆን፣ ቀሌምንጦስ የክርስቶስ ደም ለእርቅና ለንስሐ ያለውን ትርጉም ያጎላል። ይህ የክርስቶስን የመሥዋዕት ሞት ኃጢአት የሚሰረይበት እና ከእግዚአብሔር ጋር ዕርቅ የሚቻልበት መንገድ እንደሆነ ያለውን ግንዛቤ ይጠቁማል። ከአንደኛ ቀሌምንጦስ የሚደግፉ ምዕራፍ ማጣቀሻዎች እና ጥቅሶች። ምዕራፍ ሰባት ሙሉ ጥቅስ ወዳጆች ሆይ እነዚህን ነገሮች የምንጽፍላችሁ ግዴታችሁን እንድታስታውሱ ብቻ አይደለም፣ ነገር ግን ራሳችንንም ለማስታወስ ነው። በአንድ መድረክ ላይ እየተጋደልን ነውና ያውም ትግል ለሁላችንም ተሰጥተዋል ስለዚህ ከንቱና የማይጠቅሙ እንክብካቤዎችን ትተን ወደ ቅዱስ ጥሪያችን ክቡርና ወደሚፈራ ሥርዓት እንቀርብ የፈጠረን በእርሱ ፊት መልካም ደስ የሚያሰኝ ተቀባይነት ያለው ምን እንደሆነ ነስቶን ክርስቶስ ደም በጥንቃቄ መልከት ለድህነታችን ፈስሶ በዓለም ሁሉ ፊት የንስሐን ጸጋ ያቆመው ያ ደም በእግዚአብሔር ዘንድ ምን ያህል ክቡር እንደሆነ መልከት ለድነታችን ለድህነታችን የፈሰሰው የክርስቶስ ደም የሚለው ሐረግ የመሥዋዕቱን ባሕሪ በግልጽ ይጠቁማል በክርስቶስ ደም እና የንስሐ ጸጋችሁ መካከል ያለው ግንኙነት ንስሓ በክርስቶስ መሥዋዕት አማካይነት የሚቻል መሆኑን ይጠቁማል። የሚደግፉ የመጽሐፍ ቅዱስ ጥቅሶች እና አስተያየት። ሮሜ 3 25 ሙሉ ጥቅስ እርሱንም እግዚአብሔር በደሙ በእምነትም የሚገኝ መሥዋዕት አድርጎ አቆመው። ይህም አስቀድሞ የተደረጉትን ኀጣቶች በእግዚአብሔር ችሎታ ስለማለፉ ጽድቁን ያሳይ ዘንድ ነው። አስተያየት ይህ ጥቅስ ስለ መሥዋዕትነት ቁልፍ ክፍል ነው። እግዚአብሔር ክርስቶስን ክ የእርቅ መሥዋዕት ኩ አድርጎ እንዳቀረበ ይናገራል። ይህም ለሐጫት ማስተሰሪያ የሚሆን መሥዋዕትን ያመለክታል። ከ በደሙ የሚለው ሐረግ የክርስቶስን ሞት የመሥዋዕት ባሕርይ የአጽንገት ይሰጣል። የዚህ መሥዋዕት ዓላማ ያለፉትን ኀጣቶች በመታገሱ እና አሁን ለሚያምኑት ጽድቅ የእግዚአብሔርን ጽድቅ ለማሳየት ነው። ዕብራውያን 912 ሙሉ ጥቅስ በፍየሎችና በትጆች ደም አይደለም ነገር ግን በገዛ ደሙ አንድ ጊዜ ፈጽሞ ወደ ቅድስት ገባ የዘላለምን ቤዛ አገኘ። አስተያየት ይህ ክፍል የብሉይ ኪዳን መሥዋዕቶችን ከክርስቶስ አንድ ጊዜ ከተፈጸመው መሥዋዕት ጋር ያነጻጽራል። ክርስቶስ ከወደ ቅድስት ከወደ ሰማይ ራሱ የገባው የእንስሳት ደም ሳይሆን ኩ በገዛ ደሙ ኩ አማካኝነት ለአማኞች ከየዘላለምን ቤዛ ኪ እንዳገኘ አስንገት ይሰጣል። ይህ የክርስቶስን መሥዋዕት የበላይነትና ፍጻሜ ያጎላል። አንድ ከጥሮስ አንድ አስራ ስምንት አስራ ዘጠኝ ሙሉ ጥቅስ ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ በብርና በወርቅ በሚጠፋ ነገር እንዳልተዋጃችሁ ነውርና ጉድለት የሌለው እንደ በግ የሆነ የክርስቶስ ክቡር ደም እንጂ ታውቃላችሁ። ከአስተያየት ይህ ክፍል የክርስቶስ እንቤዛነት ዋጋ እና ውጤታማነት አጽንኦት ይሰጣል ለምድራዊ ግብይቶች ጥቅም ላይ የሚውሉትን በሚጠፉ ነብር ብር ወይም ወርቅ ከኪ ከከንቱ ኑሮ ክቤዛችን የተከፈለውን ዋጋ ከኪ ከክርስቶስ ክቡር ደም ጋር ያነጻጽራል። ክርስቶስ ከነውርና ጉድለት የሌለው እንደ በግ ተብሎ መገለጹ የብሉይ ኪዳንን የመሥዋዕት ሥርዓት የሚያመለክት ሲሆን የክርስቶስን ፍጹምና ኃጢአት የሌለበት ባሕርይ ያጎላል። የክርስቶስ ትሕትናና መታዘዝ ክርስቶስ ለእግዚአብሔር ፈቃድ የትሕትናና የመታዘዝ ምሳሌ ሆኖ ቀርቧል። ቀሌምንጦስ ቆሮንቶስ ሰዎች በተለይም በውስጣዊ አለመግባባቶቻቸው አውድ የክርስቶስን የዋህነትና ትዕግሥት ምሳሌ እንዲከተሉ ያበረታታል። ከአንደኛ ቀሌምንጦስ የሚደግፉ ምዕራፍ ማጣቀሻዎች እና ጥቅሶች። ምዕራፍ 13 ሙሉ ጥቅስ። እንግዲህ ወንድሞች ሆይ የትሕትና ልቡና ይኑረን፣ ትቢትንና ኩራትን ከንቱነትንም የጣንም መንፈስ ሁሉ አስወግደን ተጽፎ እንደሆነ እናድርግ። መንፈስ ቅዱስ እንዲህ ይላልና፣ ጥበበኛው በጥበቡ አይመካ፣ ኃያሉም በኃይሉ አይመካ፣ ባለጠጋውም በብልጥግናው አይመካ፣ የሚመካ ግን በጌታ ይመካ፣ እርሱን አጥብቆ በመፈለግና ፍርድና ጽድቅም በማድረግ በተለይም ጌታ ኢየሱስ የዋህነትንና ትዕግስትን እያስተማረ የተናገራቸውን ቃሎች እናስብ፣ እንዲህ ብለዋልና ትራሩ ይማሩ ማልና ምህረት አድርጉ ትሰረዩ ይሰረይላችሁ ማልና እንደምታደርጉ እንዲሁ ይደረግባችኋል። እንደምትፈርዱ እንዲሁ ይፈረድባችኋል። እንደምትራሩ እንዲሁ ይደረግላችኋል። በምትሰፍሩበት መስፈሪያ በዚያው ይሰፈርላችኋል። በዚህ ትእዛዝና በዚህ ሥርዓት፣ በቅዱስ ቃሉ ሆነ ታዘዝበት እንድንመላለስ ራሳችንን እናጽና። ቅዱስ ቃሉ እኔ ወደ ማን መለከት አለው? ወደ ትሑትና ወደ ጸጥተኛ ቃሌንም ወደሚፈራ እንጂ ይላልና ኩ ቀሌምንጦስ ለትሕትና የቀረበውን ጥሪ ከኢየሱስ ምሳሌ እና ትምህርቶች ጋር በቀጥታ ያገናኛል። ኩ የዋህነትና ትዕግስትን ኩ አጽንኦት ይሰጣል። የሚደግፉ የመጽሐፍ ቅዱስ ጥቅሶች እና አስተያየት አንድ ፊልጵስዩስ 2፥5-8 ሙሉ ጥቅስ ይህ አስተሳሰብ በክርስቶስ ኢየሱስ ደግሞ ነበረው። እርሱ በእግዚአብሔር መልክ ሳለ ከእግዚአብሔር ጋር መተካከልን የሚነጠቅ ነገር አድርጎ አልጠረውም፣ ነገር ግን የባሪያን መልክ ይዞ በሰውም ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም፣ ይኸውም የመስቀል ሞት እንኳ የታዘዘውን አስተያየት ይህ ክፍል ስለ ክርስቶስ ትሕትና ማዕከላዊ ጽሑፍ ነው። ክርስቶስ ከ በእግዚአብሔር መልክ ሳለ እኮ እንዴት የሰውን መልክ በመያዝ እና እስከ መስቀል ሞት ድረስ በመታዘዝ እኮ ራሱን ባዶ እንዳደረገ ይገልጻል። ይህ ጥልቅ የራስን ዝቅጠት ለአማኞች የሚከተሉት የመጨረሻ ምሳሌ ሆኖ ቀርቧል። ሁለት ማቴዎስ 11፥29 ሙሉ ጥቅስ ቀንበሬም በላያችሁ ተሸከሙ፣ ከእኔም ተማሩ፣ እኔ የዋህ በልቤም ትሑት ነኝና ለነፍሳችሁም እረፍት ታገኛላችሁ። አስተያየት በዚህ ጥቅስ ኢየሱስ ራሱ ባሕርዩን ኪየዋህ በልቤም ትሑት ከብሎ ይገልጻል። ተከታዮቹ ከእርሱ እንዲማሩ ይጋብዛል። እነዚህ ባሕርያት ለደቀ መዝሙርነት አስፈላጊ እንደሆኑ ይጠቁማል። ይህ ጥቅስ በትሕትናና ኪ ለነፍሳችሁም ዕረፍት ከመካከል ቀጥተኛ ግንኙነት ይሰጣል። ሦስት እብራውያን አምስት ስምንት ሙሉ ጥቅስ ምንም እንኳ ወልድ ቢሆን ከደረሰበት መከራ መታዘዝን ተማረ። አስተያየት ይህ ክፍል ክርስቶስ በመከራ መካከል እንኳን መታዘዙን አጽንገት ይሰጣል። ክርስቶስ ምንም እንኳን ወልድ ቢሆን